ዘመናዊነት ኑሮን ማቅለል ነው። በዘመናዊ ግንባታ ብዙዎችን ባለቤት ያደረገው ቴምር ፕሮፐርቲዝ ለእርሶም ቤቶን ከስራውና ከእንቅስቃሴው ጋር ተስማምቶ ኑሮውን ቀላል፣ ውሎን የማያደክም እንዲሆን በቀላል ዋጋ በከተማችን በአራቱም አቅጣጫዎች በፒያሳ፣ በሱማሌ ተራ በኃይሌ ጋርመንትና በአያት በታማኝነት ከዚህ በፊት እንዳስረከባቸው ሰባት ሳይቶቻችንና 350 አባወራዎች ለእርስዎም ቃላችንን ጠብቀን ከአንድ እስከ ሶስት ዓመት ተገንብተው የሚረከቡ ሳይቶቻችንን አቅርበናል። ከ693 ሺ ብር ቅድመ ክፍያ ጀምሮ 80% ግንባታቸው ያለቀ ከ4.9 ሚሊዮን ጠቅላላ ዋጋ ጀምሮ፣ ቴምር ፕሮፐርቲስ ዘመናዊ አኗኗርን በቀላሉ ለበለጠ መረጃ በ0977 148911 ወይም በ0967 130343 ይደውሉ። ይህ አዋዘ የሰበር ነው። አሜሪካ ለዩክሬን ጦርነት ያላትን የሰላም ዕቅድ አሜሪካ የዩክሬንን ጦርነት ለማስቆም ያላትን የሰላም ዕቅድ አሁን ባለው ቅርፁ ልትቀበለው እንደማትችል ራሺያ አስታወቀች። የፕሬዚደንት ቭላዲሚር ፑቲን የውጭ ጉዳይ አማካሪ ሰርጌይ ራብኮቭ እንደተናገሩት የአሜሪካ የተኩስ አቁም ሐሳብ የራሺያን ቁልፍ ጥያቄዎች አሟላም ወይም አይመልስም። ሪያብኮቭ ኢንተርናሽናል አፌርስ ለተሰኘም የአገራቸው መጽሔት በሰጡት ቃለ ምልልስ የአሜሪካ የተኩስ አቁም ማዕቀፍ የጦርነቱ መነሻ የሆኑትን መሠረታዊ ጥያቄዎች አይፈታም። ራሺያ ጦርነቱን ቋጭቶ ሰላም የሚያበቅል ብላ ያስቀመጠቻቸው ጥያቄዎች ዩክሬን ክሬሚያ ልሳነ ምድርንና በከፊል የተያዙትን ግዛቶች የራሽያ መሆናቸውን ዕውቅና ሰጥታ ከአራቱ ግዛቶች ለቃ በመውጣት ለራሽያ እንድታስረክብ ኔቶን ከቶምና መቼም እንደማትቀላቀል ቃል መግባት ይኖርባታል። አሁን ያፈረጠመችና ያስፋፋችውን ጦርም ትጥቅ ማስፈታትና ቁመናና ወርዱን ማጥበብ አለባት። ፕሬዚደንት ቭላዲሚር ፑቲን ህገወጥ የሚሉትን የዘለንስኪ መንግስት የሚተካ የተባበሩት መንግሥታት መር ጊዜያዊ ሽግግር መንግስት እንዲቋቋምና በሀገሪቱ ምርጫ እንዲካሄድ አድርጎ አዲስ ህጋዊ መንግሥት እንዲመሠረት ጥሪ ማድረጋቸው ይታወቃል። ራሽያም ጦርነቱን በተመለከተ ተኩስ የምታቆመውም ሆነ የሰላም ስምምነት የምትፈራረመው ከዚህ መንግሥት ጋር እንደሚሆን ሐሳብ ብልጭ አድርገው እንደነበር ይታወቃል። የአሜሪካ ፕሬዚደንት ዶናልድ ትራምፕ በአውሮፓ ዘንድ ከድርድሩ በፊት ሁሉን ነገር ለፑቲን በምርኮ መልክ አቅርበዋል። እንደ ስለት ልጅም እንክንክ ከማለት ያለፈ ደፍረው አይናገሯቸውም። መስኪ ይባሉ ድረስ በአክብሮት የያዟቸው ፕሬዚደንት ቭላዲሚር ፑቲንን አበሸከኝ፣ አቃጠልከኝ ሲሉ መኮንናቸውና በወር ጊዜ ውስጥ ሙሉ የተኩስ አቁም ስምምነት እንድንደርስ በቅንነት ካልሰራ ነዳጅና የተፈጥሮ ጋዝህን በሚያነሱልህ አገራት ላይ እስከ 50 በመቶ ታሪፍ እጥላለሁ ሲሉ ማስጠንቀቃቸው ይታወቃል። አሜሪካ የሰላም ሂደቱን አሳለጥኩ ብላ ከአንዴም ሦስት ጊዜ ወጧ እንደ አማርላት ባለሙያ ሳውዲ አረቢያ ድረስ ብትራወጥም በተጨባጭ ያሳካችው ግን የለም አይደለም የጥቁር ባሕር ተኩስ አቁም ቀርቶ ለራሳቸው ለዶናልድ ትራምፕ ቭላዲሚር ፑቲን የዩክራይን የኤነርጂ ተቋማትን ላለማጥቃት ወታደሮቼን አዝዣለሁ ብለው ቢነግሯቸውም ዘለንስኪም እንደ ድመት ጸጉር ለስልሰው ዶናልድ ትራምፕን ጌታዬ እሺ ከእርስዎ ፈቃድ አልወጣም ቢሉም በተግባር ግን ሁለቱም ተፋላሚዎች ጨለማና ተገን አድርገው የኃይል ተቋማቶቻቸውን ከማነቦች እስከ ዛሬ አልቦዘኑም። እስከ ትናንት ሌሊት ጭምር የተባበሩት መንግሥታት ዩክሬን ውስጥ ጊዜያዊ ሽግግር መንግሥት መስርቶና ተሳክቶለት ዩክሬን ውስጥ ምርጫ እንዲካሄድና አዲስ መንግሥት እስኪመሠረት እንጠብቅ የሚለው ጥያቄ ዶናልድ ትራምፕን የአራት ዓመት እንጂ የአርባ ዓመት የሥልጣን ዘመን እንደሌላቸው የረሳና በሕልማቸው ላይ የተረማመደ የሚያምር ግጫ ነበር። ከዚህ ባልተናነሰ ደግሞ በሳዑዲ አረቢያ የአሜሪካ ማደራደሪያ ጠረጴዛ ዙሪያ ተቀምጠው ከነበሩት የራሺያ ተደራዳሪዎች አንዱ ግሪጎሪ ክራሲን የድርድሩ ተካፋዮች ወይም ሁለቱ ራሳ ሞስኮና ዩክሬን ሁለቱ ወገኖች የረባ ነጥብ ላይ ለመድረስ አለመቻላቸውን ገልጸው ውይይቱ አሁን ባለው የዕድሜ ጠገብ ኤሊ እንፉቅቅ አካሄዱ እስከሚቀጥለው ዓመትም ሊጓተት እንደሚችል ባለፈው ሳምንት ማስታወቃቸው አይዘነጋም። የመዋዋል ጥበብ ዚ አርት ኦፍ ዘ ዲል ደራሲውና ዓለምን ወደ ሦስተኛው የዓለም ጦርነት አፋፍ አድርሷታል ያሉትን የዩክሬን ጦርነት ዋይት ሀውስ እስኪገቡ መጠበቅ ሳያስፈልጋቸውና ከአንድ ቀን በላይ ሳይፈጅባቸው በአንዳች ማጂክ ቀጥ ሰጥ አደርገዋሉ ያሉት ፕሬዚደንት ዶናልድ ትራምፕ የሥልጣን ዘመናቸው ሁለተኛ ወር ፉት አድርገው እንኳ በዩክሬንና በራሽያ መካከል ከአድማስ ባሻገር እንኳ የሚታይ ደብዛዛ የሰላም ተስፋ የለም። ጭርሱኑ እስከ ቀጣዩ የፈረንጆች አዲስ ዓመት ድረስ ሊጓተት ይችላል ማለት በኢትዮጵያ አቆጣጠር እስከ ቀጣዩ ጥር 2018 ድረስ ባሉት ዘጠኝ ወራት እንኳ ድርድሩ ፍሬ ማፍራቱን እንጃ ማለት ነው። ራሽያ በአየር በምድርና በባህር ተኩስ አቁም ለመፈራረም አሜሪካና አውሮፓ ለዩክሬን የሚያደርጉትን ማናቸውንም ወታደር እርዳታና የስለላ እገዛ ሙሉ በሙሉ ማቆም አለባቸው የሚል ቅድመ ሁኔታ ማስቀመጧም የሚታወስ ነው። ራሺያ እንደተራራ ተራራ አልገፋ ብላቸዋለች ትራምፕን። ኢሳያስ እንግዲህ ዶናልድ ትራምፕ ጥረታቸው እዚህ ላይ ነው ያለው፣ ጥረታቸው እዚህ ላይ ነው ያለው። ዓለም እንግዲህ አሁን የመቼስ ከሩሲያ የሚጠበቅ ነገር ነው። ምክንያቱም ሩሲያ የተነሳችበት ዋና ዓላማዋ ይሄው ነው። የተነሳችበት ነጥቦች አሉ። እነዛን ሀገራቶች እጇ ካላስገባች ልታርፍ እንደማትችል ይገመታል። አሁን እንግዲህ ፕሬዚዳንት ፑቲን እነዚህ ነገሮች በግልጽ ዩክሬን ካላስረከበች በስተቀር ወደ ድርድር አንገባም ካሉ የዶናልድ ትራምፕ በሶስት ወር ጊዜ ውስጥ ይህንን ሀሳባቸውን እንዳይፈጽሙ አንድና ሌላ ዋና ተግዳሮት አልሆኑም ወይ ሩሲያዎች? ይሄ ነገር እንዴት ነው የሚታረቀው? አሁን እንግዲህ ዶናልድ ትራምፕ ሰሞኑን እንዳሉት ማዕቀብ በማዕቀብ ሩሲያን ሊያደርጓት ነው ወይም ከሩሲያ ጋር የሚናገዱትን ሀገራቶች በሙሉ በማዕቀብ ሊመቷቸው ነው ማለት ነው። ወዴት ነው ይሄ አቅጣጫ እየሄደ የሚመጣው? አለ እንግዲህ ማየት ነው። እስካሁን ባለው ግን ያው ሁለቱንም ኃይሎች ማስፈራራት አንዱ መንገድ ነው ያው ዩክሬን ላይ ወታደራዊ እርዳታ እስከ ማቆም ደርሰው ነበር። ይሁንና አውሮፓያኖች ደግሞ ከዩክሬን ጋር የፍረጠ ማቋም ይዘዋል። ወታደራዊ እርዳታውንም ሆነ የስለላ መረጃውን ለአንድ ሴኮንድ ማቆም የማይታሰብ ነው። ራሽያ የምትፈልገውን የኔቶ አባል አልሆንም ብላ ቃል የምትገባበት ምንም ምክንያት የለም። ይሄ ብቻ ሳይሆን ጦሯ ደግሞ ፈርጥሞ ከአውሮፓ እንደውም የመጀመሪያው ትልቋ አርሚ እንዲሆን ነው የሚፈልጉት። እና ይህንንም ለማድረግ ተኩስ አቁሞ እስኪደረግ ነው የሚጠብቁት። ደጋግመን ብለናል። ከዛ በኋላ የበርሊን ግንብ ሆነው ነው የሚቀጥሉት። ከዛ በኋላ ራሺያ እንደዚህ ጥያቄዎች የምንደረሱ አሁን ባለው እንኳ ብትስማማ ማለት ነው። ራሽያ የእነዚህን አራት ግዛቶች ከፊል የተወሰነውን ዩክሬን እንደያዘች ወይም ጦሮ አሁን ባለበት ቦታ ላይ ድንበሩ ሆኖ ስምምነቱን የተኩስ አቁሙን ብታደርግ እንኳ በዩክሬን በኩል የሚመረቅላት አራት ግዛት ቀርቶ ክሬሚያ ልሳነ ምድርም ጭምር የዩክሬን የግዛት አንድነት መሆኗን የሚያረጋግጥ አቋምና የስኪዮን ድረስ ደግሞ ጥያቄዋን እንደምትቀጥል የሚገልጽ ነው የዩክሬን አቋም የሚሆነው። ስለዚህ ከዛ በኋላ እዚህ የተኩስ አቁም ስምምነት ላይ ከደረሱ በኋላ እና አውሮፓያኑ ከገቡ በኋላ ቭላዲሚር ፑቲን ምንም እድል የላቸውም። ስለዚህ ተኩስ አቁሙን አለማድረግ ነው የሚሻለ ወይም ተኩስ አቁሙን ለማድረግ ፕሬዚደንት ዶናልድ ትራምፕ በእሳቸው በኩል የሚደረገውን የጦር መሳሪያ እገዛ ማቆም፣ የስለላ መረጃውን፣ የሳተላይት መረጃውን ማቆም ለተወሰነ ቀናት አድርገውታል። ይሄንን ይህንን ማድረግ አለባቸው አውሮፓውያን። እንግዲህ አውሮፓውያንም ይህንን እንዲከተሉ ማለት ነው ማሳመን መቻል አለባቸው ማለት ነው የማይታሰብ አሜሪካ እንኳ ራሷ ብታቆም ጉዳቱ ከባድ ነው። አሁን ዩክሬን እየጠየቀች ያለችው ከራሺያ ጋር ተኩስ አቁም ስምምነት ለማድረግ ችግር የለብኝም፣ የደህንነት ዋስትና ይሰጠኝ ነው። ነገ ተኩስ ማቆም ከተደረገ በኋላ ኃይሏን አጠናክራ ብትመጣብኝ መመከት እንዴት ነው የምችለው ነው። ስለዚህ አሜሪካ የደህንነት ዋስትናውን ትስጠኝ ማዕድኑን ለመፈረም የሚለው አይደለም። አንዱ ዝግባቸው በዚህ ረገድ ምንም የተሰጣት የደህንነት ዋስትና የለም። የማዕድን ስምምነቱ ውልም በቃ እዛ ዩክሬን ውስጥ እኛ ቢዝነስ አለን፣ ስለዚህ እንንቀሳቀሳለን ማለት እዛ በራሱ የደህንነት ዋስትና ነው የሚል አቋም ነው የያዙት ዶናልድ ትራምፕ። ስለዚህ አሁን ዩክሬን የደህንነት ዋስትና ካልተሰጠኝ ተኩስ አቁሙን ላደርግ አልችልም አምኜ በምትልበት ሰዓትና አውሮፓውያኑም ዋስትና እንሰጣለን ወታደር በማስገባት በሚሉበት ሁኔታ የራሽያ ጥያቄዎች እንዴት ሊሟሉ እንደሚችሉ ለማሰብ ያስቸግራል። ራሽያ ያቀረበችውን በዜናው ላይ ሰምታል። እነዚህን ግዛቶች ከቀሪዎቹ መውጣት አለባት ዩክሬን ዶነትስክ፣ ሎሃንስክ እና እንዲሁም ዛፖሪጂያና ኬርሶንን ቢያንስ ሀያ ሀያ አምስት በመቶ አንዳንዱ ጋር አንዳንዱ ጋር አንዳንዱ ጋር አምስት በመቶ ነው ያላት። ከሱ ለቃ መውጣት አለባት ያለ ጦርነት ከዛ ወጥታ በማስረከብ የራሽያ ነው ብላ እውቅና መስጠት አለባት። አየህ ዩክሬን ይሄን እውቅና ሰጠች ማለት ዘላለማዊ የራሽያ ግዛት ሆኖ በካርታው ውስጥ ይካትታል ዓለም በሙሉ ይቀበለዋል ማለት ነው፣ የራሺያ ግዛት አድርጎ ክሬሚያ ልሳነ ምድርንም መውሰዱን ወስዳለች። አሁን ህጋዊ እውቅና ነው የምትፈልገው። ይሄንን ዩክሬን ትስጠኝ ነው እንግዲህ። ዶናልድ ትራምፕም አሁን ለሰላም ሂደቱ የእሳቸው ዊትኮፍ ዋናው የራሺያ ዩክሬን አደራዳሪው ያሉትም ይህንን ነው። አሁን ትልቁ እንቅፋት ያለው ዩክሬን እነዚህን ግዛቶች ለአሜሪካ ማነው ለራሽያ መርቃት ስጣለች ወይ የሚለው ነው ብለዋል። ስለዚህ እነዚህን ሁሉ ስታስብ ዶናልድ ትራምፕ የሰላም ጥረታቸው በተኩስ አቁም ደረጃ እንኳ ሊሳካ ይችላል ወይ ነው። ኖቤሉ ውሃ በላው ማለት ነው። ኖቤሉን በተመለከተ አውሮፓያኖች የፖላንዱ ውጭ ጉዳይ ሚኒስትር በዛን ጊዜ እንዳሉት እኛ አውሮፓውያን ማንም የሚያውቀው ነው የኖቤል ሰላም አሸናፊውን እኛንን የምንወስድ ነው ብለዋል። በፊትም እኛ ወደድን ነው ሰው እንጂ የሚሆነውም የሚወስደውም ብለዋል። ስለዚህ እኔ ማድረግ አቅም ያለን እኛንን፣ እኛ አውሮፓውያንን ብለዋል። ትራምፕ ይሄን የሚፈልጉት ሆነ እኛ የምንፈልገውን ነገር ማድረግ አለባቸው ነው ራሽያን አውግዘው ከዩክሬን ግዛት ለቀሽ ካልወጣ ውስጥ ጋር ሰላም አይኖርም በማለት ከዩክሬን ጀርባ ቆሞ ከጆ ባይደን በበለጠ ምናልባትም በዚህ ውስጥ ከአውሮፓ ጎን የሚቆሙ ሆነ ያለምንም ችግር ዋይትሃውስ እንዲመጣላቸው እናደርጋለን ብለዋል የሰላሙን። አለበለዚያ ግን እሳቸው ከቭላዲሚር ፑቲን ጋር ወንድሜ ወንድሜ እየተባባሉና እኛን ክስ ክስ እያደረጉ እንደ ይመኟታል እንጂ በጭራሽ አያገኟትም፣ ብሏል የኖቤል ሰላሟን። ስለዚህ እሷ ምንም ተስፋ አትመስልም። ለማንኛውም ነገ ፕሬዚደንት ዶናልድ ትራምፕ የአርነት ቀን ብለውታል። በእኛ ጠዋት ነው ነገ ማለት በእኛ ከሰዓት በኋላ ከአስር ሰዓት ጀምሮ ባለው ጊዜ ከአሜሪካ ጋር የሚናገዱ አገራት ጋር አገራት ላይ ከዚህ ቀደም በተለይ በአሜሪካ እቃዎች ላይ ታሪፍ ጥለው የነበሩ ሀገራት ላይ የአጸፌታ ታሪፎች ሲጥሉ ይውላሉ ማለት ነው እና ከወዲሁ ብዙ ሀገሮች አሜሪካ ላይ ጥለዋት የነበሯችን የራሳቸውን ጥቅም ለመጠበቅ ጥለዋት የነበሩትን ታሪፍ እያነሱ ነው። አንዷ እስራኤል ናት። ጨርሳለች ዛሬ። አነስተኛ ታሪፎች ነበሯት የአሜሪካ የሚገቡ እቃዎች ላይ የተወሰኑት ላይ በአመት አንድ ስምንት ሚሊዮን ዶላር የምታገኝበት አሁን ታሪፎቿን አንስታለች፣ የለም። ስለዚህ አሁን ነገ የአሜሪካ ታሪፍ ላይደርስባት ይችላል ማለት ነው። ህንድም እንዲሁ በፍጥነት እየሰራች ነው እሷም በተለይ የእርሻ ምርቷ ላይ የገበሬዎቿን ጥቅም ለማስጠበቅ ታሪፍ አላት የአሜሪካ የእርሻ ውጤቶች ላይ ስለዚህ ምናልባት ሌሊቱን አንስታሳድር ይሆናል ህንድም አለበለዚያ ነገር ታሪፍ ይጫንባታል እና ጠቅላላ በአሁኑ ሰዓት የዓለም መንግስታት ሁሉ እየደወሉ ተናጋጆች ቪየትናም ትልቅ ጭንቀት ውስጥ ናት ማመን አትችልም ከመቶ ሰላሳ ቢሊዮን ዶላር በላይ ነው ከአሜሪካ ጋር የምትናገደው እንትን ያላት የበላይ ወደ ምንድን ነው በሁለቱ መካከል ባለው እንትን ዴፈሲት አለ የ120 እንደዚህ አይነት ቢሊዮን ዶላር ቪየትናም ትልቋ ከቻይና ቀጠላ ትልቋ ማምረቻ ትቋብለች ይገርመሃል። እነሱ ሁሉ አሁን ስልክ በስልክ ነው አለም ሁሉ ወደ ዶናልድ ትራምፕ እየደወሉ ነውን። ይህን ነገር እንዲናደርጋለን ይህን ነገር እንዲናደርጋለን እንዳይጭኑብን ልመናው ጦፏል እና ዶናልድ ትራምፕ በእኛ ሰዓት አቆጣጠር፣ እንግዲህ ከአስር ሰዓት በኋላ ባለው ጊዜ ዙፋናቸው ላይ ቁጭ ብለው የአርነት ቀን ብለውታል የትናንቱን። እና ብዙ ሀገሮች ታሪፍ ይጣልባቸዋል። የአውሮፓ ህብረት ብቻ ነው እኛ ጠባም ፈልግም ታሪፍ ከጣሉብን ግን የባሰ ታሪፍ ነው የምንጥለው በሚል የፎከረው እሱ ነው። የአውሮፓ ህብረት ሀያ ሰባት ሀገሮች አሉት እና እሱም ዘርፎች አሉ። ከ200 ቢሊዮን ዶላር በላይ የንግድ ደፈሲት አላት አሜሪካ፣ ከአውሮፓ ጋር የንግድ ኪሳራ። በሌላ በኩል ደግሞ በሌላ በአገልግሎት ዘርፍ ደግሞ የ109 ቢሊዮን ዶላር ኪሳራ አለው የአውሮፓ ህብረት እና ዶናልድ ትራምፕ አሰቃቂ ነው፣ ይሄ መታረድ መዘልዘል ነው ነው የሚሉት የአውሮፓ ህብረት፣ እኛ ላይ የሚያተርፈው ነው የሚሉት። ስለዚህ እንግዲህ አጎናጽፈዋለው ታሪፍ ብለዋል። የሚያደርጉ ከሆነ የአውሮፓ ህብረት ደግሞ ተመሳሳይ የታሪፍ ምላሽ ነው የምሰጠው ብለዋል። እንግሊዝ ግን እንደምታውቀው ጠቅላይ ሚኒስትሯ አይ ምን መብረክረካ ያስፈልግምና ጥድፊያ የለውም፣ እኔ አሜሪካ ላይ በፀፌታ እጭን አለው ብዬም እደነፋው ነገር የለም አለች። አይኖ የህትትናዋ የታሪፉ ወይ ታሪፉ እንዲዘላት አለዚያም ያን ያህል እንዳያም ለማድረግ ሊረዳ ይችላል። እና በአጠቃላይ ንጉስ ዶናልድ ትራምፕ እያሸበሩት ነው። ሌላው በጣም የሚገርም በጤና ተቋማት በአሜሪካ የጤና ሚኒስቴርን በለው ውስጥ ከፍተኛ የሰራተኛ ቀነሳ እየተደረገ መሆኑ እነግርሃለሁ። በጣም የሚገርም በዛ ዘርፍ ውስጥ ከፍተኛ ገንዘብ ለማትረፍ ነው እና በርካታ ሳይንቲስቶች የበሽታ አጥኚዎች ከፋርማሲ ጋር የተገናኙ ወደ አስር ሺህ ሰዎች ዳይ ከስራ ውጭ ወደ አስር ሺህ ሰው ወደ አስር ሺህ ሰው የስራ ገበታውን ያውጣል። ኦልሬዲ የስራ ስንብት የደረሳቸውና ወደ መስሪያ ቤታቸው እንዳይገቡ የተከለከሉ ሰራተኞች በገፍ የሚቆጠሩ ናቸው። ያው የአሜሪካ የውስጥ ጉዳይ ነው ብለን ነው ብዙም ማናነሳው ደምረን ደምረን ለአድማጮቻችን ይዘን እንቀርባለን። ስለዚህ ዶናልድ ትራምፕ ከውስጥም ከውጭም ዓለምን በሳቸው አምሳል እየናጡ ነው ማለት ይቻላል። አንድ ነገር ማስታወስ የምፈልገው ማዕበል መጋለብ ደስ ይለኛል ማለታቸው ነው። በጣም የሚገርም ነው። ስለዚህ ይሄ ነውጥ ያስደስታቸዋል ማለት ነው። በጣም ይህን ተናግረዋል። እና ማንኛውም ሀገሩን የሚወድ መሪ እና ከአሜሪካ ጋር የሚናገድ ዛሬ አንድ ነገር ማድረግ አለበት። ስለዚህ ይህንን የታሪፍ አካሄዳቸውን የታሪፍ ጨንገር በየቦታው እየተጠቀሙበት ነው ያሉት። በነገራችን ላይ የአሜሪካ ሴኔትም አንድ ሞሽን ይዞ ቀርበዋል። የዲሞክራቲክ ሴናተሮች ናቸው። ካናዳ አጋር እንጂ ጠላት አይደለችም። በተለይ አሉሚኒየምን፣ ብረትን በመሳሰሉ መኪና ላይ በመሳሰሉ የተጣሉት ታሪፎች በጣም ካናዳን የሚጎዱ ናቸው። ካናዳን ላይ ይሰጣለች ስለዚህ እናስነሳለን ብለዋል። የፕሬዝደንቱን ልዩ ትዕዛዝ ታሪፍን በተመለከተ የሰጡትን ካናዳ ላይ መብት አለው እንትኑ ከወሰነ የሴኔቱ ከወሰነ እጃቸው ይታጠፋል ማለት ነው። እና ዶናልድ ትራምፕ እግዚአብሔር ያሳያቸው ይህን ነገር ሪፐብሊካኖች ዝም ብላችሁ እንዳታዩ፣ ሪፐብሊካን ሴናተሮች ይህን ዝም ብላችሁ እንዳታዩ፣ ዲሞክራቶች ይህን ቢያደርጉ እኛ ዲሞክራቶች ላይ ብቻ የሚደርስ አይደለም። ይሄ መላ ሀገሬ ላይ የሚደርስ ጥቃት ተደርጎ ነው መታየት ያለበት። ድንበራችን ተወሯል፣ በእጽ ገብቶ ትውልድ እያለቀ ነው። ይሄን እንዲያቆሙ ነው አንዱ ይሄን ጥረት ማደርገው እኔ። ስለዚህ ይሄ ነገር ዲሞክራቶች ሴኔት ላይ እንዳያሸንፉና አዋጄ እንዳይቀለበስ በማለት እያሳሰቡ ነው የሚገኙት። ይኸው ነው። ኢሳያስ አለም ለትንታኔው ኮዲሁ አመሰግናለሁ። መልካም አዳር ይሁንልን። መልካም አዳር። ዘመናዊነት ኑሮን ማቅለል ነው። በዘመናዊ ግንባታ ብዙዎችን ባለቤት ያደረገው ቴምር ፕሮፐርቲስ ለእርሶም ቤቶን ከሥራውና ከእንቅስቃሴው ጋር ተስማምቶ ኑሮውን ቀላል ውሎን የማያደክም እንዲሆን በቀላል ዋጋ በከተማችን በአራቱም አቅጣጫዎች፣ በፒያሳ በሶማሌ ተራ በኃይሌ ጋርመንትና በአያት በታማኝነት ከዚህ በፊት እንዳስረከባቸው ሰባት ሳይቶቻችንና 350 አባወራዎች ለእርስዎም ቃላችንን ጠብቀን ከአንድ እስከ ሶስት ዓመት ተገንብተው የሚረከቡ ሳይቶቻችንን አቅርበናል። ከ693 ሺ ብር ቅድመ ክፍያ ጀምሮ 80% ግንባታቸው ያለቀ ከ4.9 ሚሊዮን ጠቅላላ ዋጋ ጀምሮ ቴምር ፕሮፐርቲስ ዘመናዊ አኗኗርን በቀላሉ ለበለጠ መረጃ በ0977 1489911 ወይንም በ0967 130343 ይደውሉ።